እንዴት ከሁለት በላይ ሰው አይወልድም? ፍየል ነው። ስሜ ነው ማይቶት፣ ካሜራ ያይ ይሽዋል ማይቶት። ማን ዘለቀ። እሺ፣ አሁን ከአምስት ጥያቄዎች ማለት ነው። አምስቱን ከመልስክልኝ ሸልመዋለሁ። እሺ፣ የኢትዮጵያ ጠቅላይ ሚኒስትር ስሙ ማን ይባላል? አቢ ማን? እሺ ሁለት ልጆች፣ አንድ ሴት ሁለት ልጅ ብትወልድ መንታ ይባላሉ። አንድ ላይ ሶስት ልጅ ብትወልድ ምን ይባላል? ሶስት ልጅ አንድ ላይ ብትወልድ። ሶስት ልጅ ሲወለድ አይቼ አላውቅም። ሶስት ልጅ መንታ ወልዶም አይታታቅም። ስሙን አታውቀውም ነው? ምንድን ነው የሚባለው? ሲወለድም ሲወለድ አይቼ አላውቅም፣ ስሙንም አላውቀውም። ሶስት ልጅ አይወለድም ባቀር ለእንዴት ከሁለት በላይ ሰው አይወልድም። ይያል ነው ዙርዲው ሲሲ ከሁለት በላይ አይወልድ ነው። ኤርሚያስ እሺ፣ አምስት ጥያቄ እጠይቃችኋለሁ። አምስቱ ጥያቄ ሙሉ የመለሰ ሽልመዋለሁ። ጥያቄ ነው ቀላ ጥያቄ ነው። አይ እሱማ አልነግርህም። ስጠይቅ ነው የምንነግርህ፣ ትመልስልኝ። አንኛ ማለት አንደኛ እታያለህ። የኢትዮጵያ ጠቅላይ ሚኒስትር ማን ነው ይባሉ? ስሙ ከስሙ እስከ አባቱ። አብይ አህመድ። አንድ እናት ሁለት ልጅ አንድ ላይ ከወለደች ማለት ነው እ መንታ ይባላሉ። ሶስት ልጅ ሶስት ልጅ ከወለደች ነው? መንታ ነው ማውቀን? ሶስት ልጅ ከወልዶ ሰምታ አታውቅም። ሁለት ልጅ ብቻ ነው ተወልዶ መኝ ማለት ነው። እሺ አሁን ያለበት ቦታ የት ነው የሚባለው? ምንድን ነው የሚባለው? ገሪማ እ ገሪማ ገሪማ ምን ገሪማም ቻለም ገሪማ ታና ታና። እሺ በእሱ ልለፍ። ልጅ እ ውርንጭላ ከተባለ ምንድን ነው የሚባለው? አንበሳ ያንበሳ ልጅ ነው። የአንበሳ ልጅ አንበሳ የሚባሉ ልጅ ነው። ዝሮ ዝሮ የሚባለው ማለት ነው። አይደለም የሀያ ልጅ አለ ውርንጫ ከባለ የሀያ ልጅ ውርንጫ ከባለ የአንበሳ ልጅ ደግሞ ልጅ ነው። የምንጫ እንጂ አላውቀውም። ልጅ በአገራችን ስለሌለ እና የአንበሳ ልጅ የአንበሳ ነው የሚባለው ገምታ። እሺ አንድ ወጣት ማለት ነው ፍቅር ወይ ደሞ ፍቅር ሊዘው የሚገባበት እድሜ አለ እ መቼም ፍቅር ማፍቀር ያለበት እድሜ የምንለው ወይ ደሞ ደርሷል። ምን ነው እድሜ አለ አይደል? ለፍቅር ስንት አመት ሊሆን ለፍቅር ደርሷል። ምን ነው ወይስ ለማዳም ነው ወይስ ለፍቅር አስራ አምስት ዓመት አስራ ስምንት ዓመት፣ አቅመ አዳም ማለት ነው። ምንድን ነው አቅመ አዳም? የሚያስፈልጉ መስፈርቶች ናቸው። አቅመ አዳም የሚያስፈልጉ መስፈርቶች ናቸው። አንድ ልጅ መውለድ ሲችል፣ ሁሉን ነገር ማወቅ ሲችል ማለት ነው። ራስነቱን ማንነቱን ማወቅ ስለሚችል ነው አቅመ አዳም ደረሰ የሚባለው ማለት ነው። አስተሳሰቡ የላቀ የሆነ እናውቃለን።